እግዚአብሔር መንፈስ ቅዱስ እንዲቆጣጠረን የምንፈልግ ከሆነ ሚካኤልም ይሁን ድንግል ማርያምን ትሁን ቅዱሳን አባቶቻችን የሚሆነው ቶሎ ፈውሰ ወደ ቤታችን ይሸኙናል። ትርኪ ምርኪ የምንሰበስብ እዛም እዛም እዛም ምንል፣ አንዴ ማር አለ ሲሉን፣ የተቀደሰ ማር አለ እንደዚህ አይነት ነገር አለ ምናምን ሲሉን፣ እዛም እዛም ስንል ከሳከስ ችግር ውስጥ እንገባለን። እኔ ለምሳሌ መላከ መንክራትን ብቻ ነው የማውቀው። በቃ መላከ መንክራት መምርግማንድሙ ጋር ሄድኩ፣ ተጠመኩኝ፣ ዳንኩ። ይሄ እዛም እዛም ተልከስክሻ አላቅም። በርግጥ ግን ብዙ ፀበል ቦታ ሄድ መልከስከስ ማለት አይደለም። ግን ገዳማትን መዞር ስታስለምዱት ፀበል ፈለቀ ሲባል መዞር ስታስለምዱት ይለምዳል። ጠቋር መዞር ይለምድና ሁሉም ቦታ ሞከርኩ እምቢ አለኝ ብለው ሃይማኖት ለመቀየርም አንደኛ ነው። ፕሮቴስታንት ያደረጋት ጆባ ያደረጋት የሌላ እምነት ተከታይ አድርጓት የነበረው ከራማውን ብቻ ስታመልክ የነበረው ኦርቶዶክስ ሆና ጥብቅ ኦርቶዶክስ እንዳትሆን ያደረጋት መንፈስ ዛሬ ላይም ፀበሉ እንድትላመድ ያደረጋት ነበር። ስለዚህ ብዙ ቦታ መሽከርከሩ አይደለም ፈውስ የሚመጣው። ጠበቅ አድርገን ሁለት ቦታ፣ አንደኛ እቤታችን በደንብ መስገድ። ለምን እቤት የሚደበቀውን ለመያዝ፣ ሽንት ቤት፣ አልጋ ላይ ምናምን ይደበቃል መንፈስ። ቆሻሻ ቆሻሻ የሆኑ ቦታ ላይ የአመድ የሚደፋበት ምናምን ቦታ ላይ መደበቅ ባህሪው ነው። እቤት ያለውን በዚህን ይዘዋለን። በአስማንዲዮስ ወይም ደግሞ መጽሐፈ ጦቢት ላይ ያችን ሴት ጭኗ ላይ ተቀምጦ ባሎቿን ሲገል የነበረው አልጋ ላይ ተቀምጦ ባሎቿን ሲገል የነበረው መንፈስ እንደተያዘው ማለት ነው። በቅዱስ ሩፍ ኃይል አማካኝነት ታቆታላችሁ ታሪኩን። እቤት የሚደበቅ መንፈስ አለ ብለው እሱን ነው። ጸበል ቦታ ስትሄዱ ደግሞ ጸበል ቦታም ሌላ መዳኛ ቦታ ነው፣ እቤትም ሌላ መዳኛ ቦታ ነው። እቤት ያሰርነውን መንፈስ ግን ጸበል ቦታ ስንሄድ እቤት እንዳይቀር፣ እቤት ያሰርነውን ይዘነው እንሄዳለን ማለት ነው። ስለዚህ እቤት መጸለዩ ይቀድማል። ጸበል ቦታ ስንሄድ ደግሞ የታሰረው መንፈስ ጸበል ቦታ ሄዶ እሪ ብሎ ጮሆ ይወጣል። ይገርማል። በጣም እና ቢሮ ወንበር ላይ የመቀመጥ ንግድ ቦታ ላይ ሄዶ የመቀመጥ ባህሪ ስላለው ስንሰግድ፣ ስንጸልይ ስራ ቦታችንም ቢሆን እንትን ከስራ ቦታ ደግሞ መኖሪያ ቤታችንም ቢሆን ያረፍንበት ቦታ ላይ መጸለይ እንልመድ። ከዛ ደግሞ ቤተክርስቲያኑ እኮ ቅዱስ ቦታ ነው ራሱ። እዛ እኮ መቼም ቢሆን ሊፈትነን አይችልም። የሚፈትነን የት ነው? ከቤተክርስቲያን ግቢ ውጭ ባለበት ቦታ ነው። ቤተክርስቲያን ግቢ ውስጥ ምናልባት ብንፈተን በገዛ በራሱ ሰዎች ነው። እሱም ደግሞ እኛ ዛ ኑ አናግር ቤታችን መኖሪያ ቤታችን አለ። ዛ ዘላለማዊ የመንፈስ ቤታችን እንጂ የስጋ ቤታችን አይደለም። ስለዚህ ከቤት ነው የሚጀመረው። እኔ ይኸው ተውሎ የተገላገልከው በምንድን ነው ካላችሁ አንድን ነገር ጠበቃጎ በመያዝ ብቻ ትታገላለህ፣ ይወጣል። ትንሽ ነው የተጨነኩት። እሱ ደግሞ አንድ ዓመት ነው፣ በቃ አንድ ዓመት የበረታብኝ የምትለው። ሳላውቀው ስለ መንፈስ ሳላውቅ በፊት የገቡ መናፍሶች ድንቅ ሆነውብኝ ገርሞኝ እንዴት በዚህ ጊዜ ገባ? በዚህ ጊዜ ሳሙሳ ወድ ነበረ፣ ይገባል። ፓስታው ወልቂጤ ማን ሆቴል ነው ምናምን የገባ ብኝ፣ ተሰምታችኋል። በቃ በምወደው መጨረሻ ላይ በቃ እኔ እነዚህ ነገሮች ይቆብኝ ብዬ አቆምኩ፣ አቆምኩ ስልክ። ይሄ ነገር ወደዋለሁ ብዬ ሳረግ አልወደውም፣ አላረግም እንዲሆምላለሁ። በጣም የምትወዱት ምግብ፣ የምትወዱት ልብስ ምናምን ካለ ያንን ልብስ ጸበል ርጩት። ያንን ምግብ በደንብ ጸልዩበት። እዛ ምግብ ላይ ትኩረት አድርጉ። በጸሎት ነው ትኩረት የምታደርጉት። ለምን እንደምትወዱት ቼክ ማረግ አለባችሁ። ለምንድነው ይሄ ነገር ማዘወትረው ሱስም ይሁን ምንም ነገር የሚሆን በጣም የምታዘወትሩት ከሆነ ያ የተሰፋችሁበትን ነገር ማላቀቅ ክሩን መተልተል ያስፈልጋል። ከዛ ከተሰፋችሁበት ነገር ተላቀቁ። በጥሩ ነገር ብትሰፉ፣ ከጥሩ ነገር ጋር ብትጣበቁ ነው የሚሻለው። ክሩ ራሱ የቅዱሳን ጸሎት። አሁን ምንድነው በህይወታችን ውስጥ የመጣውን ነገር ስንፈትሸው ባዶ ሆነን ስለምንገኝ መላቀቅ አንፈልግም።

ልክ እንደዛ ነው። እናንተ ነው የሚቆጥራችሁ አለም አይ ከሆናችሁ የትም ቦታ ብትዞሩ እናንተ ልክ እንደ ቤታችሁ ከየትም እንደማትነቃንቁ አድርጎ ነው የሚያስበው። ስለዚህ እኛ እንደምንችል መነቃነቅ፣ ከተሰፋንበት ከተጣበቅንበት መላቀቅ እንደምንችል ማሳምን አለብን። መጀመሪያ ራሳችን እናሳምናለን። ለምን አስተንብረን ማጓሰል ጥሎናል አጅሬው እኛ እንደማንድን በቃ፣ የተረሳው ነኝ እኔ። እነዚህን አባቶች ካላገኘው እነዚህን መምህራን ካላገኘው አልድንም ብለን በሰው ላይ ተደግፈን ያለን እኔ አቅም የለኝም ብለን ነው። መጀመሪያ እኔ እችላለሁ፣ እግዚአብሔር ግን ኃይል ይሰጠኛል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ስለዚህ ስንነሳ አቅማችን እግዚአብሔር፣ ጠባቂዎቻችን መላእክት፣ ጸሎቶቻቸው የቅዱሳን እንደሚረዳን ማሰብ አለብን። ሌላ ሁለተኛ ልጅ ለመድገም እምቢ አለችው። አይ በቃ ይበቃኛል አለችው። ለምን ምንድን ችግሩ እንድገምና ግድ የለሽ ፍቅራችን ይጨምራል። ለት ኖኖ አለችው ከዛ እንዳረገዘች ሳታቅ ማስረገዝ አለብኝ ብሎ እንደምንም ብሎ አባ ብሎ ከሰራተኛዋ ጋር ሆኖ መጠጥ ውስጥ የእንቅልፍ ኪኒን እንዲጨመር ተደርጎ የእንቅልፍ ኪኒን ተሰጥቶ፣ ከዛ በኋላ ዘር አቀብላት። አይሆንም ብላ ከልክላው ነበረ፣ አንወልድም ብላ ሁሉ አደለም። መውለድ ቀርቶ ሩካቤ ራሱ ከልክላው ነበረ። ግን የምትለብሰው ልብስ መኪና ይዛ ስትወጣ አጠቃላይ የምታሳያቸው ነገሮች የምትሞናደራቸው ነገሮች ምናምን እዛም እዛም የምታደረጋቸው ነገሮች በጣም ከባድ ናቸው እና ዝም ብሎ ሲያት ትውት እንዳደረገችው አወቀ። ይህንንማ፣ እንደገና ሁለተኛ ልጅ ጓደኞቹ ናቸው የመከሩት፣ ዝጋሚ አስደግም፣ ሁለተኛ ሶስተኛ ልጅ ካስደገምካት አርፋ ነው የምትቀመጠው ምናምን ብለው ነግረውታል። ይህንን በተግባር መፈጸም አለብኝ ብሎ እንደገና ሁለተኛ ልጅ በእንቅልፍ ኪኒን አድርጎ እንድታረግዝ አድርጋት እና አላወቀችም። እንደተገናኛትማ አላወቀችም፣ ምንም ምንም እንደተፈጠረ አታውቅም። ጠዋ ስትነሳ ድክም ክም ብሏታል። ከሁለት ወር ነው እንደዚህ። በኋላ በነገራችን ላይ እኔ ይቅርታ አርጉልኝና እርግዝና ሲመጣ ከሀያ ቀን ከአስራ አምስት ቀን በኋላ ወይም ደግሞ እንደዚህ ወር ላይ ሽታ ሲሸታቸው ወደ ላይ የሚላቸው ምናምን ነገር አለ የሚባለው ነገር እሱ ላይ ይታይ የሚችልበት ሁኔታ አለ። ይህን ሳያውቁ አንዳንዶቹ የሁለት ወር ፅንስ የሶስት ወር ፅንስ እንዳለ ሳላውቀው አርግዤ ራሴን አገኘሁት የሚሉ ሰዎች አሉ። ለመጀመሪያ ጊዜ ከሆነ አንዲት ሴት ማርገዟን ላታውቅ ትችላለች። የመጀመሪያው እርግዝና ከሆነ እርግዝና ምልክቱ ምን እንደሆነ ስለማታውቀው ስታስታውቅ ምግቡ ስላልተስማማኝ የሆነ ነገር ሆኜ ምናም ልትል ትችላለች። ያስታወቀችው ከእርግዝና ጋር ሳታገናኘው ማለትም። ሁለተኛ ጊዜ ከሆነ ግን አንዲት ሴት ይህን ምልክት ሳታይ ልታርግዝ ትችላለች። ይሄ ነገር ንገሩኝ። ልቅ ሁለት ወር ከምናምን ወይ ሶስት ወር ላይ ስትሆን ያወቀችዋል። እንዴት ሊሆን ቻለ? እኔና አንተ አልተገናኘንም፣ ምናምን እንዴት እኔ ሌላ ወንድ ጋር ሄድኩም አለች እና በእርግጥም አልሄደችም፣ ሌላ ወንድ ጋር አልሄደችም። ይሄን ቃል ስትናገር እሱ ነበር መናገር የነበረበት። እኔ አልተገናኘሁሽም ከየት አመጣሽ ይሄን እርግዝና ማለት የነበረበት እሱ ነው። እሱ ግን ያደረገውን ስለሚያውቅ እንዴ ራስሽ አለሽ፣ እንዴ ልጅ ይፈልጋሉ ብለሽ በእንቅልፍል ብመተሽ እንትን ያልሽ፣ እኔ መቼ እንዴት፣ እንዴ እንደዚህ ያውቅሻል። እኔ ያው እንዲ እንዲያውም በእንቅልፍል ብተነሰሽ እሷ ሁሉ መልሳሻለች፣ ከበር መልሳሻለች። የሆነ ጊዜ ላይ ብለው ወሸት ከሰራተኛው ጋር ተነጋገሩ ተመሳጥረው ማለት ነው። አዎ እንዴትዬ እንደዚህ አድርገሽ ነበርኩ የሆነ ጊዜ ላይ እኔ አዎ፣ ደነገጠች። ከዛ ማለት እንደዚህ አድርገውኝ ነው ብላ አታስብም። ተስማምተው ተነጋግረው በእንቅልፍ ኪኒ ምናምን ብላ እንዴት ልታስብ ትችላለች? ከዛ ተበሳጨች። አስወርደዋለሁ ስል ጊዜ ተንበክኮ ለመናት በፍጹም እንዳታረየው ምናምን አላት። በፍጹም አይሆንም አለች። በቃ በጣም እንዲያውም ከዛ ከዚህ ቤት አትወጭም። እጅግሯን አሰራት ምክንያቱም የሆነ ነገር ነው፣ ዳኒት ልቱ ትችላለች ምናም ብሎ ልጅ እግሯን አስሮ አንድ ሳምንት ሙሉ ወንድሞቿ ጋር ደውሎ እንደዚህ እያለች ሰው ጊዜ እህቷ በስልክ አገናኘን አሉት። ከዛ እህቴ በቃ ረፊ እናታችን አለፈች። አሁን ደግሞ በቃ ትዳር ውስጥ ነሻለሹ ከዚህ ሰው ተፋተሽ ሌለሽ ወጥተሽ ሌላ ህይወት አትኖሪ ወልደሽ አልከሱ ጋር ልጅሽን እያሳደግሽ ነው። አሁን ደግሞ ምንም ማለት አይደለም ምናም ብሎ ነገሯት እና ከዛ በጣም አለቀሰች፣ ተናደረች፣ ተበሳጨች። ምንድን ነው ከኔ ጋር ይህን ያክሉ ተኛች ለመውለድ እንደዚህ። እሱ ደግሞ ዘር መቀጠል የፈለገው ከእሷ ጋር ሌላ ከእሷ ተፋቶ ሌላ መውለድ ስላልፈለገና ቤተሰቦቹ እንዲህ ሆነበት እንዳይሉት ነው። የሰርግ ለት የተፈጠረው ነገር ስላዩ ቤተሰቦቹ ሰርግ ላይ እናትየዋ እንዴት እንደምትወልድ ፎቶን ለመነሳት እራሱ እኔ የዛሬ ሀያ ዓመት አስታውሳለሁ ሰርግ ላይ ሰርግ ቪዲዮ በምንቀርጽበት ሰዓት ፎቶ በመነሳት የተጣሉ ሰርግ ላይ የተጣሉ ባለምሶች አሉ። ሰርግ ላይ ነው ፎቶ። እንግዲህ ምግብ ተበልቶ ኬክ ተቆርሶ ካለቀ በኋላ ዘመድ አማቾች መጥተው ሙሽራው እንደዚህ ይዘው ፎቶ ሊነሱ ሲሉ መጥታ አንዷ ሴት ቆመችና፣ ከእናንተ ጋር አልነሳም ብላ በዛ በኩል ሄዳ ቦታ ቀየረች። ከዛ ፎቶ ተነስቶ ካለቀ በኋላ ሄዶ ምን ለማለፈለገች ነው አላት። ምንድን ነው ከኔ ጎን ሆነሽ ፎቶ መነሳት ምንድን ነው የሚከብድሽ ስትል ጊዜ የዝ ወቃነቷን ሲላት፣ ያ ያ ሲል፣ የሙሽሪትና የሙሽራ ቤተሰቦች ሲጣሉ አስቡት። ሙሽሪትና ሙሽራው ቁጭ ብለው ያንቺ ቤተሰቦች ናቸው ችግር የፈጠሩት ያንተ ናቸው ያንቺ ናቸው እየተባሉ እነሱን ይጣሉ፣ ወንበር አንስተው ዘመለማቾች መፈነካከት። እኛ ቆመን እዛ ወንበር ላይ እዛ ከቪዲዮ የምንቀርጽበት ወንበር ላይ ቆመን ልክ የሚጎርስ ሰው እንደምትቀርጹት በቃ ጸቡን መቅረጽ ነው። እና እንደዚህ አይነት አጋጣሚዎችም አሉ። በጣም ከባድ ነው። እና ይሄንን ወንድሞቹ አነገሯትና፣ ግን ደውሎ እንደገና መልሶ ደውሎ አናገራቸው። ግን እኔ ምንድን ነው ያጠፋሁት አላቸው። አይ ምንም አላጠፋህም፣ ግን እህታችንን የማይሆን ነገር ውስጥ ከተታል። ኦልሬዲ ገብታችኋል፣ በቃ ገብታችሁበታል። ንስሓ ግባ፣ ጸበል ተጠመቅ ያሉት ዝም ብለው ያፋቸው ላይ እንደመጣ እንደ ማንኛውም ክርስቲያን ማለት ነው። ችግር የለውም ንስሓ ገባለሁ፣ ጸበል የት ሄጄ ልጠመቅ? የት ሄጄ ንስሓ ልግባ? እናንተ የምትፈልጉት አባት ከሄጄ ንስሓ ልግባ አድርጌውም ከሆነ ሳላቀው አድርጌውም ከሆነ ብዬ ንስሓ ልግባላቸው። ያላደረኩትን ነገር ንስሓ እንድገባ የምትፈልጉ ከሆነ ኦረዲ ኳ መኖር ጀምራችኋል። አሁን በመሀል የሚያከራክረ ነገር የለም። እህታችን የሚያበሳጫት ብዙ ነገር አለ እና ታናታለች። ከማትፈልገው ሰው ጋር የተጋባችሁ አንተ ላይ ትጠራጠራለች። ብዙ ነገር አለ እና በቃ ኦረዲ አሁን ዝም በሏችሁ፣ በቃ ቻለው እናኑራሉት እና ስልኩን ዘጉት። በጣም ተናደደ። በዚህ ይልካል። አሁን ያለው እሷ ቤት ነው ሱቁ እየከሳሰረ መጥቷል። በዚህ ተበሳጭቷል።